ሮዚና ባንቴሮ ተያይዘዋል። ሮዚ ባንቴሮን ለመሳደብ ካጠገቡ ቀረብ ብላ ስማ አንተ እንደው ከዚህ በኋላ እንደማትድንና ተስፋ እንደማይኖርህ ወቅ ትለዋለች። ባንቴሮ ዝም ብሎ ጥርሱን ነክሶ ማየት ጀመረ። እያያትም እሷ ግን እየቀረበች ወደ እሱ እሱን ለማነቅ ቀረብ ስትል እሱም ደግሞ ጥርሱን ነክሶ እየጠበቃት ነበር። ቆይ ምንድን ነው የምትሄው? ማልነሳ ይመስልሻለ እንዴ ሲል መቼም አትነሳም። ልንገርህ እግርህ እንደው እንደ ቄጤማ ቀጥኖ እያልቃል፣ በቁም ትሞታለህ፣ አንድም ቀን ተነስተህ እንኳን ሳትንቀሳቀስ ስትለው ነው እንዴ አንቺ እየተረገምሽ ይልና ሳት ቀድሜኝን የልቅ ደምሽ በማለት አንገቷን ያንቀታል እንደተቀመጠ እንዲህ ባንቴሮ፣ ምን እያደረክ ነው? አነቀኝ እኮ ስትለው አይ፣ እያነኩሽ አይደለም ሰላም እያልኩሽ ነው። አንቺ እየተረገምሽ ሲል አንገቷን ለደቂቃዎች ያንቋት። ብትታገልም እሱ ሊለቃት አልፈለገም። አረባክ ባንቴሮ፣ ነፍሴ ልታመልጠኝ ነው፣ እባክን ልቀቀኝ ስትለው አንቺ የተረገምሽ ሰይጣን፣ በእጅ ጦስ እንዳትሆኝብኝ ከመነሳቴ በፊት ይልና ይገፍትሮ ካጠገቧ አሽቀንጥሮ ይወረውራታል። እሷም እንደምንም ብላ ተንፋቃ ውም ከተቀመጠች በኋላ ቆይ አንተ ምን እያልክ ነው አንዱነት ልንገርህ የፈለገ ነገር ቢሆን እኔ ብሞትም እንኳን አንተ ከዴብ ጋር ሰላም ፈጥረ እንደማትኖር ግን ታውቃለህ እይውልክ ሰማኝ ልንገር ባንቴሮ አንተ መቼም ቢሆን ከዴብ ጋራ ሰላም ፈጥረ አትኖርም እንልህ አንተ የኔ ባል እንደሆንክ እያወቀ ሁሉን ነገር እያወቀ እኔ እንኳን ብሞት እሷ ሞታለች ብሎ አይታወቅም። አንተም ጥላቴ ነበርክ ብሎ ነው በቁምህ የሚገልህ፣ ትለዋለች። በፍጹም በሱ አትጠራጠሪ እኔ የማደርገውን አቃለው። ግን ደግሞ እዩልሽ አንቺ ለተንኮል ያስተማርሽኝ እንድገለውና እንድወጋው የላክሽኝ ሰው እጅግ መልካምና ጥሩ ሰው ነው። ዴቭ ማለት እጅግ መልካም ሰው ነው። እቺ ምስኪን ልጅና ዴቭማ ለእኔ ያላደረጉት ምን አለ ለኔ እኔ እነሱን ለማጥፋት ነበር ሌት ከቀን የምጥረው፣ እነሱ ግን ዛሬ ላይ ይኸው ያንን እያስታወስኩ እንድጸጸትና እንድቆረቆር ነው ያደረጉኝ። የእነሱ መልካምነትና ደግነት በምን ይገዛል ይላታል። አንቺ እኮ ስለ ሰው ፍቅርና ስለ ሰው ምንነት አታውቂም። ዝም ብለሽ እየጋለብሽ እንደ ፈረስ ትሄጃለሽ፣ እንደየጋለብሽ ትመጫለሽ። ስትፈልጊ ከሰዎች ላይም እየጋለብሽ ትወጫለሽ። ሌላ ምናለሽ እና ነው ሲል ይናገራታል። እመነኝ፣ ይውልህ፣ ውነቴን ነው ይውልህ። ባንቴሮ፣ አንተ በቁም ትሞታለህ። ደግሞ እኔ ነኝ የምገል ትለዋለች። እዩልሽ፣ ሮዛ፣ አፍሽን ብትዘጊ ጥሩ ነው። ምንም አንበሳ ቢቀጥን የሚባለውን ነገር ታውቂዋለሽ። እንደዛ ነኝ እኔ ማለት ነገ ታይኛለሽ። እነሳለው ስቆም ግን ያን ጊዜ የተወለድሽበትን ቀን ስቃይሽን ነው ማበዛው ይላታል። እሱን አብረን ብናይ አይሻልም እያለች እሷም ትቀድድበት ጀመር። ተነሳ፣ ወደ መኝታ ቤቷ ትሄዳለች። እሱም እዛው ቁጭ እንዳለ ከደቂቃዎች በኋላ ሉሊት ትመጣና ባንቴሮ አልፈለግከኝም? ምን የምትፈልገው ምን አለ? ስትለው ውየኔ ቆንጆ ምንም አልፈለግኩም ስላት እሺ ብላ ካጠገቡ ቁጭ ብላ ያን የታመመውን እግሩን ለማፍታታት እያሸችለት ነበር። የሚገርምሽ ነገር ፀሐይዋ በጣም ናፍቃኝ ነበር ይላታል። እንዲህ ባንቴሮ፣ ታዲያ ለምን አልነገርከኝም? እየማወጣህን ስትለው አይ አንቺ እኔን እኮ አንዴ በቤት አንዴ ደጅ ማድረግ ቀላል ነገር አይደለም፣ አቃለሁ። በጣም ይከብዳል። ለዛ ነው ዝም ያልኩሽ የሚሰበረው ልቤን ትቶ እግሬን ሰበረኝና፣ ይኸው እንድቀጣ አደረገኝ። ግን ጥሩ ነው እንድማርበት ሆኛለሁ ይላታል። አይዞባንቴሮ፣ ዛሬ ብትሰበር ነገ የተሻለ ቀን አለ። ነገ ደግሞ ወደ ድሮ ማንነት ትመለሳለህ፣ ትድናለህ። ሌላ ነገ፣ ሌላ ቀን ነው ስትል ታጽናናዋለች። አንቺ ልጅ ግን ቆይ እንዲሁ ግን አኮ ልጅ ነሽ፣ ግን ደግሞ ሃይምሮሽ የመሰለና አስተሳሰብሽ ትልቅ ሰው ነው ይላታል። አይ ባንቴሮ፣ መስሎህ ነው እኔ የምነግርህ ሁሉንም ነው። አንቺ ግን ቆይ እንዴት የውስጤን ታውቂያለሽ ሲላት ማን የነገረሽ ግን ወፏናት የነገረችኝ ትለዋለች። እንዴት እንዴት እንዴት? እረ ተይ ተይ፣ አንቺ ልጅ ግን ተይ። የእውነት ያንቺና የዴብ ነገር ግን በጣም እየከበደኝ ነው። አንቺም እያላቅመሽ እንደዛ ህይወትሽን ለማበላሸት በህይወት እንድትጠፊ ወደ ስደት እየዳረግኩሽ ልጅ ኮንሽ። ዛሬ ግን እኔን እየቀጣሽኝ ነው፣ እኔን እያስተማርሽኝ ነው ይላታል። በፍጹም ትናንትና፣ ሌላ ነበርክ። ዛሬ ደግሞ ሌላኛው ባንቴሮ ነህ። ስለዚህ ነገ ደግሞ የተሻልከው ባንቴሮ ትሆናለህ። ስለዚህ ምንም ችግር የለውም ወንድሜ፣ አይዞ በምትፈለገኝ ሰዓት ከጎንህ ነኝ። ሳስፈልግህ ብቻ ሉሊት ብለህ መጣራት ነው የሚጠበቅብህ። በፈለግከው ሰዓት አለው፣ በማንኛውም ሰዓት አለው፣ ከጎንህ ነኝ አይዞ ህሽ እያለችው ያለ ዴብ ከውጭ ይመጣል። በጣም ደስተኛ ሆኖ ነበረ። በር ከፍቶ ሲገባ እንዴት ናችሁ ሲል ደስ ብሏቸው ስለነበረ እንዲህ ዛሬ ደግሞ በጣም ደስ ብሎሃል ወንድም አለም ስትሉ ልትጠይቀዋለች። አዎ በጣም ደስ ብሎኛል ይላታል። እና ዛሬ በጣም ደስ ብሎታል፣ ፊትህን ምንድን ነው ምን ተገኘ ስትለው አዎ በጣም ደስ ብሎኛል። ዛሬ ደስ የሚል ቀን ነው። ላንቺ አዲስ ዜና አለኝ። ግን አንተ እንዴት ነህ ባንቴሮ? ሰላም ነህ ወይ? ተሻለህ? እንዴት ነው ውሎህ? እንዴት ነው ሲለው የእውነት ዴብ የእውነቴ ነው የምልህ። ብችልና ተነስቼ የፖሊሶችን ሰላምታ ብሰጥህ እንዴት ደስ ባላይ ነበር ሲለው፣ የእውነት አባባልህ በጣም ተመችቶኛል ደስ ይላል። አይዞኝ በርታ፣ ጠንክርሺ። አይዞህ ነገ ሌላ ቀን ነው ይለዋል እና እንዴት ነው ምንድነው አዲስ ነገሩ ሲላት ስትለው፣ ይኸውልሽ ሉሊት አንቺ እኔ የምሰራበት ቦታ ላይ ስታፎቼ ይፈልጉሻልና እዛ እንድትሳተፊ ደግሞ ጥሪ ተደርጎልሻል፣ እሱን አዲስ ዜና ሲላት፣ የእውነት ግን ነው ወንድሜ? አዎ እውነቴን ነው ምልሽ። በጣም ደስ ይላል። የእውነት አንቺ ልጅ ግን ልብሽ ብርሃን ነው ይላታል። ባንቴሮም አዎ፣ እናም ትሄጃለሽ፣ እዚህ በኋላ ስራ ትጀምሪያለሽ። በቃ ምኞቴ ሁሉ ሊሳካልኝ ነው ስትል፣ አዎ የኔ ቆንጆ አይዞሽ፣ በርቺ ጠንክር ይላታል።